ስልክህን ወዲያው አነሳ ማለት ወዲያውኑ የኤሌክትሮማግኔቲክ ጨረር ነው የሚገባው ማለት ነው። በዛ በተከፈተው ፖርታል ውስጥ ገባ ማለት ነው። ደግሞ ስከፍተው ወዲያው ይረብሻል። ኖቲፊኬሽኑ፣ ሜሴጁ ምናምኑ ሲገባ በቃ የተረባበሸ ሁኔታ ውስጥ ነው። ገና ኮነክታ አዲስ ገጽ ነው። በማህበራዊ ሚዲያ የሚመጣው ያልተጣራ ዜና በቃ ይረብሻል። ምን አገባህ አንተ በሰው ህይወት የምትኖረው፣ ሞትክ ማለት ነው። እዛ ላይ በቃ አንተ ቀን አይደለም ያገጽ የሌላ ሰው ገጽ ነው። በአንተ ደብተር ላይ ሌላ ሰው ነው የተጻፈው እዚህ። ይህ በጣም ወሳኝ ነው። ሁለተኛ፣ ሞባይል የአዕምሮ ሂደት ያዛባል። እንዴት መሰለህ? ሰዎች ቀኑን ሙሉ ደብሯቸው ዝለው ደክመው የሚውሉት ትልቁ ጉዳይ አልጋቸው ውስጥ ነው የሚጀምረው። አልጋቸው ውስጥ በተረበሸ ሐሳብ፣ በተደበላለቀ ሐሳብ፣ በአሉታዊ ሐሳብ ጀምሩታል ቀናቸውን። አሁን ወደ አይምሮአችን የምናስገባው የመጀመሪያው ሀሳብ ነቃ ሃሌው መጀመሪያ ሰው አልጋ ውስጦ ነው የሚያስበው ሀሳብ፣ አልጋው እኮ አልወረደም። ለምሳሌ ደግሞ ነጋ፣ ደግሞ ነጋ፣ ደግሞ ዛሬ ቀኑ ሙሉ አጨናናቂ ቀን ነው፣ ውይ ዛሬ ቀኑ ሲያደክም ብሎ ይጀምራል። አለቀ፣ በቃ ምክንያቱም፣ ውሸት አያውቅም ይሄ እውነት ብቻ ነው አይምሮ ምን የሚረዳው። ከቁጥጥር ውጭ ነው ያ ቀን ለአንተ ቀኑ አድካሚ ነው ካለ በቃ ሲያሰለች ሲያደክም እንደሚውል ነው የሚረዳው። በቀጥታ ወደ ስሜት ይልከዋል ያን ምልክት ሲግናል፣ አንደኛ ቀኑ አስቀያሚ እንደሆነ፣ ቀኑ ደባሪ እንደሆነ፣ ቀኑ አሰልቺ እንደሆነ፣ ቀኑ በጣም በብዙ እንትኖች ማያምሩ ጉዳዮች እንደተሞላ ይነግረዋል ማለት ነው። ሰው ሲግናሉ ያ ነው። ስለዚህ ኮርቲሶር፣ እነዚህ የጭንቀት ሆርሞኖች ከፍ ይላሉ። ገና አንሶላ ውስጥ ሆነ ነው ወዲያው የልባችን መስክ ይዳከማል። እዛው ኤሌክትሮማግኔቲክ ፊልዶች ትልቅ እስከ ሁለት ሦስት ሜትር የሚዘረጋው ኃይል ስብስብ ይላል። ስለዚህ ንዝረት ዝቅ ይላል፣ ኃይል ዝቅ ይላል፣ ምስጋና ይሞታል። ትልቁ የሰው ልጅ ጸጋ ማመስገን ነው ነው ምንም ነገር ቢሆን ማመስገን መቻል አለብ። እንደ እዮም ማለት ነው ሁሉም ነገር ምስጋና እና ምስጋና አግዶ በማጉረምረም በማኩተምተም ቀን ተጀመረ ማለት ነው። አምላክ ደግሞ የሚጠላው ማጉረምረም አጉረምራሚ ሰው፣ አኩቶምታሚ ሰው በጣም መጥፎ ሰው ነው እና የሚያጉረምረም ሰው ቀን ሁሉ በጣም የጨፈገገ ከመለኮታዊ ጸጋ የተላቀቀ ይሆናል ማለት ነው። አንሶላ ውስጥ ነው የሚጀምረው። ትልቁ ጉዳይ አንደኛ ጠዋት ከእንቅልፍ ስነሳ ሁለት ሀሳቦች አሉኝ። አንድ ገና ብልጭ የሚል ሀሳብ፣ ሁለተኛ ደግሞ ቁርጥ አለው የሚባለው የምትወስነው ሀሳብ እና በቃ ልክ አይንህን ገለጥክ አይደል፣ አንሶላ ገለጥክ ስትገልጥ አይናቸው እንደተጨፈን የሞቱ ሰዎች በዛን ቀን ሚሊየንስ ይኖራሉ። እና አይንህን ገልጠሃል። ስለዚህ የመጀመሪያውን ትንፋሽ ተንፍሰሃል። ስለዚህ ስለ ትንፋስ ማመስገን አለብህ። ገና የመጀመሪያዋ ስለ አይን መገለጥ እዛን ሶላ ውስጥ ስጀምረው ማለት ነው። ቀን ጨፍነህ ልታደርገው ትችላለህ፣ ላትገልጠው ትችላለህ። ግን ገለጥክ በቃ ያች የመጀመሪያዋ መገለጥ ህ የምትልበት ሳትሆን አምላክን የምታመሰግንባት የአይን መገለጥ መሆን አለባት። እና ይህ ቀን አዲስ ስጦታ ነው፣ ለአንተ የተሰጠ አዲስ ስጦታ ነው። እንደውም ምን ይላሉ 365 ገጽ የያዘ መጽሐፍ ነው የተሰጠና ንጹህ ነው ይሄ ለአንተ ዛሬ ጥሩ ምጽፍበት ወይም መጥፎ ምጽፍበት ገጽ ነው። ስለዚህ አዲስ ቀን ስለሆነ በአዲስ ጅማሮ እና እንደውም አንዳንድ ሰው ሲያማርሩ ስሰማ እንደ ምን ነው የዳዊትን መዝሙር ቢያስቡ እላለሁ። ዳዊት በመዝሙር 117 በቅ 118 24 ደስ ይለኛል። ምን ይላል? ዛቲ ዕለት እንተ ገብረ እግዚአብሔር፣ እቺ እለት እግዚአብሔር የሰራት ናት። ንትፈሳው ንትሐሴ ባቲ፣ በእሷ ደስ ይበለን ይለ። በጣም ደስ ብሎ በቃ መጀመር እና እግዚአብሔርችን ዕለት ስለሰጠ በደስታ መጀመር እንዴት ያቅታል? ለአይንም አመስገን አለብህ። ለጆሮ ማመስገን አለብን። ለአፍንጫ ቆጣሪ እግዚአብሔር እዚህ ጋር ቢገጥምልህና ለአይን ክፈል፣ ለጆሮ ክፈል፣ ታክስ ክፈል፣ ለእጅ ለግር፣ ለስትንፋስ ኮቪድን ተመልከተ። ለኦክሲጅን ሰው ስንት ከፈለ? ይህን ሁሉ አስበህ ቢያንስ ማመስገን ካልተደረገልህ የተደረገልህ ብዙ ነው። ስለዚህ ማመስገን ነው። ስለዚህ ሰው ሲነቃ ነው የምለው ስልኩን ባይነካ፣ በኋላ ላይ ስለ ስልክ እናየዋለን። ሰዓቱን እንኳን ባያይ በጣም መቻኮል ይመጣል፣ ውዝግብግብ ነው የሚወጣው። በቃ ሰዓት ረፈዱ በቃ የሆን አለ አይደለ? ስለዚህ በዛ ባት ጀምር ቀን አይረበሽም። ሁለተኛ የትላንቱን ነገር አለማመላለስ። ስለ ትላንት ችግር ዛሬ ሌላ አዲስ ቀን ነው። ትላንቱ ትላንት አልፏል። እኛ ነው ዛሬ ነ ዛሬ ስለ ትላንቱ አይመለከተ። አልፏል በቃ አልፏል። ስለዚህ በአዲስ መንፈስ መጀመር ስራዎችን አትዘርዝራቸው። ሳታውቅ ሳትገነዘብ ፈጥነ ካልጋ መነሳት ይሄ በጣም አደገኛው ነው። ለምን መሰለ? በህልም አለም ውስጥ ነበርክ። ስጋ ተኝቶ ያንኮራፋል። ነፍስ ህልም በማለም ራእይ በማየት እንትን ውስጥ ናት ውስጥ ናት የምትመላለስ እዛ ውስጥ ናት እና ለመቀበል ክፍት ናት። ብዙ ነገሮችን ሰማያዊ ነገሮችን ማለት ነው። እና መንፈሳዊ አነሳስ መነሳት መንፈሳዊ አነሳስን እንደው የተጠዳደፈ ያልሆነ ያልተቻኮል አነሳስ ካልጋችን መነሳስ ከጀመርን ልክ እንደ ፀሐይ ፀሐይ እኮ በአንዴ ያትወጣማል እንትኗን ብርሃኗን ታሳያለች ግሎ እያደረገች ነው የምትወጣ እንጂ ዝም ብላ እሳት አደጋ አይደለንም እኛ ፀሐይ ነን እሳት አደጋ ነው ድንገት ተነስቶ መንገድ ላይ ሳታስበው ታስበው ይላል እሳት አደጋው ያነሳስ ከተነሳ ቀን ሁሉ ጨልሞ ነው የሚውለው ልክ ነው የፀሐይ አነሳስ ነው ብርሃኗ ቀስ እያለች በምስራቅ ጀንበር እንደምትወጣ ነው። ቶሎ ካልጋ ተጣልፈ ከተነሳ የነርቭ ስርዓት ይደነግጣል። በቃ ረፍት ላይ የነበረ እኮ ነው፣ በድንገት የምታስነሳው የተዛባ የነርቭ ስርዓት ይሆናል። እና አልጋቸው ውስጥ እያሉ ልባቸው፣ ቃላቸው ውስጥ እስትንፋሳቸው በማመስገን ቢጀምር ልብ ማለት የልዑል ቤት ማለት ነው። በእኛ ትምህርት የለ በለና በበ እግዚአብሔር ዙፋን ትልቅ ነገር ነውና፣ እና ምንድን ነው ሰሎሞን ተኝቻለሁ ልቤ ግን ንቁ ናት ይላል። በጣም የሚገርም ነው። እና መጀመሪያ በቃ ትንፋሽን የመጀመሪያ ትንፋሽን በፍቅር ብትነካው ልብ ልክ እንደ ፀሐይ ማለት ነው። ልብ ይመታል አይደል? በነፍስ ልብ ሰጥተዋል። ደስ ይልል ይገባል። የመጀመሪያው ከዛ በኋላ ስትንፋስ የውት ስትንፋስ ገብቷል እና ስትል የመጀመሪያው ስትንፋስ ለአዲሷ ገጽ ህይወት ተጀመረ ማለት ነው። ስትንፋስን ትወስዳለህ እና እዛ ሆነ ጌታ ሆይ ስላነቃኝ አመሰግንሃለሁ ትንሽ እንቅስቃሴ እጅ ይሰራል እጅ ይሰራል እግር ይሰራል አንገት ይሰራል ደስ ይላል። ሁሌ አልጋ ውስጥ መጀመሪያ ማስባት ምንድን ነው? ግሩምና ድንቅ አድርገህ ፈጥረኸኛልና አመሰግንሃለሁ። እዛ ውስጥ ትንሽ እንደነቃው በቃ አምላክ እንዴት አድርጎ እንደሰራ እና ሳትተኛ ደግሞ የሞት እንቅልፍ ሳይወስድ መንቃት በዛኑ ልክና ያ የመጀመሪያው ናት እና ትንሽ ፈገግ ማለት እንደውም ሰሎሞን ምሳሌ 17 ደስ ያላት ልብ መልካም መድኃኒት ናት፣ ያዘነች ነፍስ ግን አጥንትን ታደርቃለች። አዝነ ከተነሳ አጥንት ደርቆ ነው የምትነሳው። ግን የሥነ ፍጥረት ታሪክ ስትጀምር ብርሃን ይሁን አለ፣ ብርሃንም ሆነ። ስለዚህ መቃደም መጋረጃን ትከፍታለህ፣ ፀሐይን ማየት ትንሽ ላይቷን ሳይበዛ ነፋስ እንዲገባ ማድረጋየ ኃይል ነው የምታስገባው። የተዘጋው ማለት ምን ሆነ ማለት ነው? ተከፈተ ማለት ነው። ከዛ አምስተኛውና ትልቁ ሰው እየተጎዳበት ያለው ስልኩን እኔም አንተም ሁላችንም ጨምሮ እጅግ በጣም እየገደለን ያለ ጉዳይ ነው። ስልክህን ማራቅ አለብህ። ስትነቃ ምንድን ነው የሚያመጣብን ጉዳይ መሰለ ማይከለ ነቂ ሆነው ይባላል። በመንቃትና በመተኛት መካከል ነዋል። ከእንቅልፍ የምንነቀው ብንናለን አይምሯችን ቅድም እንዳልኩት ወዲያው ክፍት ነው ሁሉንም ነገር ለመቀበል ምክንያቱም በመተኛት በመንቃት መካከል በነፍስ በስጋ ውህደት መካከል ያለህ ነው ያን ሰዓት ስትተኛ ነፍስ ግን ልብ ነቅታለች። ስጋ ነው የሚያንኮራፋው ሰሎሞን እንዳለው። ስለዚህ ስልክህን ወዲያው አነሳ ማለት ወዲያውኑ የኤሌክትሮማግኔቲክ ጨረር ነው የሚገባው ማለት ነው፣ በዛ በተከፈተው ፖርታል ውስጥ ገባ ማለት ነው። ደግሞ ስትከፍተው ወዲያው ይረብሻል። ኖቲፊኬሽኑ፣ ሜሴጁ ምናምኑ ሲገ በቃ የተረባበሸ ሁኔታ ውስጥ ነው። ገና እኮ ነቅታ አዲስ ገጽ ነው። በማህበራዊ ሚዲያ የሚመጣው ያልተጣራ ዜና በቃ ይረብሻል። ምን አገባህ አንተ በሰው ህይወት የምትኖረው የሞትክ ማለት ነው። እዛ ላይ በቃ አንተ ቀን አይደለም ያገጽ የሌላ ሰው ገጽ ነው። በአንተ ደብተር ላይ ሌላ ሰው ነው የተጻፈው። እዚህ ይሄ በጣም ወሳኝ ነው። ሁለተኛ ሞባይል የአእምሮ ሂደት ያዛባል። እንዴት መሰለህ በመንቃት ውስጥ የቴታና የአልፋ ሞገድ ነው ነው ራአይ ተመስጦ። ምክንያቱም የአልፋ ወይም የቴታ እንደምናየው ሞር ከራእይ ጋር የተያያዘ ነው ከምንድን ነው ከግኝት ጋራ መንፈሳዊ ግንዛቤ የያዘ ነው። ልክ ደግሞ የስልክ ስክሪን ገና እንዳየኸው የቤታ ሞገድ ነው። ፈጣን ሽግግር አንተስቲ ማጅን ከአልፋ ወደ ቴታ በቴታና በአልፋ ሞገድ መካከል ውስጥ ሆነ በድንገት ብሬን ቤታ ውስጥ መግባት ማለት አልፋ ቴታ፣ እዛ ውስጥ ሆኖ ብሬናችን ወዲያው ቤታ ቤታ ደግሞ ትኩረት ቢከፋፍል ጭንቀት፣ ሩጫ ነው። ሶስተኛው ስልክ ከእግዚአብሔር ጋር አስቀድመ እንዳንገናኝ ያደርጋል። በጣም ትልቁና ክፉ ነገር ያ ነው። ስልክን በያዝንበት ቁጥር ትኩረታችን ከመለኮታዊ ወደ ዲጂታል እና መጀመሪያ ማለት ግን ጌታ ሆይ ዛሬ ለእኔ ፈቃድ ምንድን ነው ብላን አንጠይቅ። ግን ለአንተ እግዚአብሔር ዛሬ ያዘጋጀው ምንድን ነው አልጠየቅከው። አንተ ዲጂታሉ ዓለም ለህ እንጂ መንፈሳዊ ዓለም ውስጥ የለም የለም እና አጎን ብሰቱ ላለ ቀና ማለት አትችልም። ቀና ሙሉ እንዲህ አሁን በቃ ድሮ ወደል ሰማይ ሰው የሚያዩበት ጊዜ ነበር። አሁን ግን ጎ ጎንብሶ ቲክቶኩ ሚኑ ፈዞ፣ አንዳንዱ እዛው ማልጋ ውስጥ ይቀልጣል። ተፈጥሯዊ የነርቭ ስርዓታችን ይዛባል። በቃ ጭንቀት ነው የመጀመሪያውን ስልክ ጭንቀት ነው የሚመጣ ቸኩል፣ ምናምን፣ ፍጠን፣ ብረር የሆነ የተረባ አሁን ደግሞ ቲክቶኩን ተመልከተ ስለሆነ ምንም የምትይዘው ነገር የለም። አይምሮ ይዛባል። ከአንዱ ውጥረት ወደ ሌላ ውጥረት፣ ከአንዱ ውጥረት ወደ ሌላ ውጥረት በቃ ተወጥረ ትውላለህ። ይሄ በጣም በጣም እንደው ስልካችንን ማራቅ ብንችል ሰባት መቅረዞች አሉ አይደለም እንዲህ ስጸልይ አንድ ሁለት ሶስት አራት አምስት ስድስት ከዛ አንገት ለሰባት በመቅረዝን አምላክን በማመስገን መጀመር ቀን ዘርግተ እጅህን በጣም ደስ የሚልም መብራትን አብርተ ጧፍ ሻማህን አብርተ ባለህ እምነት አላውቅም ብቻ አምላክን በማመስገን ቀንህን መጀመር ለምሳሌ ባል፣ ሚስት፣ ልጆች ካሉ ምድን ነው ጠዋት ወደ ምግብ የሚሄዱት አምላካቸውን ሰብሰብ ብለው በሰላም ስላሳደራቸው አምላካቸውን ውሃ አቅርበው ወደ ምግብ ከመገባት እፍ ብሎ ጠጥቶ ነው፣ በቃ የሆነ ሃይል ሞልቶ ነው የምትወጣው። ጠዋታችንን በምስጋና አለመጀመር ቀናችን የተረበሸ ነው የሚያደርገው። በጣም የተረበሸ ያደርጓልና ጠዋት ስትነሳ አልፋ እግዚአብሔር ሆይ ጊዜን ባርከው ብዬ ነው መጀመሪያ ያለብኝ። በቃ ጊዜን ባርከው፣ አካባቢን ባርከው፣ ማገኛቸውን ወዳጆችን ሁሉ ባርካቸው፣ ምወጣበት ምገባበት ሁሉ በአንተ ሰላም፣ በአንተ ብርሃን፣ በአንተ ፍቅር ብቻ የተመላ ይሁን ብለህ ትወጣለህ። ይባርከዋል። አላ አንኳኩ ይከፈትላቸዋል። እና ምጸለየው ለራስ ብቻ አይደለም ለአካባቢ ለጓደኞች ለመስሪያ ቤት። ስለዚህ ይሄ ማለት ሲኖ በምትገባበት በምትወጣበት ሁሉ ጠይቀኸዋል፣ የእግዚአብሔር ኃይል አብሮ ይገባልና ሰዎች በስድስተኛ ደረጃ ጠዋት ከምንም ከምንም በፊት ፊቶቸውን ታጥበው በምስጋና አምላካቸውን አመስግነው መጀመር ነው። ምን ይባላል፣ ሰውን ቅባት የሚቀባ ሰው ለራሱ ቅባት እጁ ላይ ቀር የለ እናት ልጇን ቅባት ብትቀባና ለሰው በጎ መመኘት ለሰው መጸለይ ለአንተ የሚያበረከት እንዲያድርግ ያደርጋል ይተርፈዋል። ራስ አውቀናቸው እንዲባረክላቸው እግዚአብሔርን ጠይቀው ይጀምሩት ነው። በቃ ይኮመኑ በቀላል ነገር ስልካቸው አይሁን ጌታቸው። መጀመሪያው ጌታቸው እግዚአብሔር መሆን አለበት አልያ ግን ሁሉም የዘራውን ነው የሚያጭደው ነው። ሰባተኛ በጣም ጮክ በማለትና በሚረብሽ ድምፅ ቀንህን አለመጀመር። ለመሰለ ድምፅ ንዝረት ነው መጀመሪያ የምንሰማው ነገር ነው። የአእምሮ ሞገዳችን የሚረዳው የስሜት መስካችን ይሄ ባዮማግኔቲክ ዙሪያችን ያለው ፊልዱ ለምሳሌ ከፍተኛ ጩኸት ያለው ሙዚቃ በጠዋት ብትጀምር አለቀል። ኢቭን ውሃ ላይ ራሱ ከፍተኛ ሙዚቃ ብከፍትለትና የሆነ ጩኸት ብከፍትለትና ክሪስታሉን ብታየው በጣም የተበታተነና አስቀያሚ የሆነ ቅርጽ ነው የሚሰጠው። አስብ እንግዲህ ለውሃው እንኳን፣ አንተ ሰባ ፐርሰንት ውሃ ነህ እና በጣም ውጥረት የተመላበትን መረጃ መስማት አይገባህም። ጠዋት ላይ የአንተ ኢነርጂ ፊልድ አሪፍ ጥሩ ነው ግን ሌላው ተጠዋቱን በጥብጦ የተነሳ ሰው ቀንን ሁሉ ሲበጠብጠው ይውላል። ይወጠራል። ሲግናሉ ወጥረው ይላል ወጥሮ ትላለ። እንግዲህ የቴታና አልፋ ሞገድ በቃ ኮላፕስ ያደርጋል ማለት ነው። እንጂ አንድ ግኝት ታገኝ ነበር፣ በዛን ቀን ተመስጦ ውስጥ ትገባ ነበረ። ያ አይሆንም፣ በቃ ልብህ፣ የልብ መስክ ትርምስ ይሆናል፣ ኬዎስ ነገር ይሆናል። ስለዚህ በምትኩ ሰዎች ለስላሳ ነገር ቢጠቀሙ፣ ለስላሳ ድምፅ፣ ጩኸት ሳይሆን፣ ጠዋት ሲነሱ ነው። ለምሳሌ ክላሲካል ነገሮች መንፈሳዊ ከሆኑ በገና፣ ክራር፣ ዋሽንት ደስ ይላል ጠዋትህ። ወፎች ጮኋ አታይም። ጠዋት እንደ ደስ ተፈጥሮ ነው የሚመስልን ቢያንስ የነፋስ ድምፅ የውሃ ድምፅ ነው ያረጋጋልና፣ ጠዋትን በዛ በተረጋጋ ከጸሎት በኋላ ቁርስህን ጠበልህን ጠጥተ ቁርስን ቀለል ያለ ነገር ስትመገብ በዛ ብትጀምረው እስካሁን ሞባይል መንካት አያስፈልግ። ሌላው ስምንተኛው የመጨረሻው ግጭት ውስጥ አለመግባት አንድ ሰው ቀኑን በመጨቃጨቅ ከጀመረ ወይም ባትጨቃጨቅ ደግሞ ሜሴጅ መላክ ከጀመርክ የሚያናድድ ሜሴጅ ደግሞ ያለፉ ግጭቶችን ማስታወስ ከጀመርክ ሀሜት መፈተሽ ከጀመርክ ጠዋት ሶሻል ሚዲያ ላይ በሀሜት ጎሲፕ ከጀመርክ ቀኑን ሙሉ ሀሜት የሀሜት መንፈስ ነው አንተ ላይ ያለው። በስድብ ከጀመርክና ሜሴጅ መጣልህ አይደል መጥፎ ነገር ምላሽ ኦር አንድ ሰው በጽሑፍ የሆነ ስድብ ሰደበ እና በቃ ለውስጥ ሰላምን መምረጥህን ምላሽን ምትሰጥ በፍቅር እንጂ በስሜታዊነት እንዳይደለ፣ ለውስጥ ነገረው፣ በቃ አትመልስለት። ሌላው ደግሞ ከመናገር በፊት መጸለይ። አሁን ሚስት ለምሳሌ ብትኖር የሆነ ነገር ብትናገር ወይ ጎረቤትም ክፉ ነገር ከመመለስ በፊት ይሄ ውጥረቱ እንዲገባ አለመፍቀድ፣ ትንሽ ኮንተምፕሌት በህሊና መጸለይ። ስለዚህ በመጀመሪያ ውስጥ እንደው ክፉ ወሬዎችን ማስወገድ ልባችንን በጣም ጥሩ ማድረግ። ስለዚህ የልብ መስካችን ጠንካራ ከሆነ ቀናችን ሙሉ ጠንካራ ነው። በቃ ባትሪ ፉል ሆኗል ማለት ነው። ቀን ይሄ ኤሌክትሮማግኔቲክ ፊልድ ግን እንትን ካለ ውጥረት ከሆነ ውጥረታ ተወጥረ ትውላለህ። ፍቅር ከሆነ ሃርመኒ ከሆነ ዙሪያ ገባ ስትገባ ስትወጣ፣ ያ ይሆናል። በመጨረሻ ወተ ፀሐይን መሞቅ ፀሐይን መሞቅ በጣም ትልቅ ነገር ነው። ቢሞክሩት በጣም ትንሽ ደቂቃ ፋይቭ ሚኒትስ ምናምን እኮ የምታደርጋት ነገር ናት እኮ። ስሜት ይሻሻላል፣ የመንፈስ ጭንቀት ይርቃል፣ እንቅልፍ ውደት ይስተካከላል። የቫይታሚን ዲ ደግሞ ለአጥንትም ጥሩ ይሆናል። ይሄ ሀይል መስካል አይደለም፣ ይሄ ባዮፎቶን ቻርጅ ይሆናል ማለት ነው። ቻርጅ አርገ ካልወጣ ዋጋ የለም። ኮርቲሶል መጠን የሜላቶኒን ነገር መጠኑ ይስተካከላል። ስለዚህ ቀን ከዛ በኋላ ሞባይልን ጎርኩል ችግር መጠነ ማለት መሰረቱ ተገንብቷል። መሰረቱን ገንብተ ነው እንትን መዋቅሮ ምሰራ ከዛ በኋላ ማትፈረከስ ነ። አንተ ጽኑ ነ፣ ብርቱ ነ። ምንም አይነት ነገር ቢመጣ ምንም አትሆነ።